ሰላም ጤና ይስጥልን የሰዓቱን መረጃዎች ይዘን ቀርበናል በቅድሚያም ዋና ዋናዎችን እናስቀድም የሲቪል ሰርቪስ ኮሚሽን የቀን ውሎ አበል ክፍያ መጠንን ይፋ አደረገም እንዲሁም ሲቪል ሰርቪስ ኮሚሽን ለሁሉም ሁሉም ክልሎችና ከተማ አስተዳደሮች ደሞዝ ጭማሪውን ተግባራዊ እንዲያደርጉ መመሪያ አስተላለፈ በሌላ አስደሳች ዜና ለመምህራን ተጨማሪ ደሞዝ የሲቪል ሰርቪስ ኮሚሽን ይፋ አድርጓል የደሞዝ ጭማሪውና በአዲሱ ግብር ጡረታ በአጠቃላይ ተቀናንሶ የሚደርሳችሁ የተጣራ ደሞዝ ሰንጠረዥ የምናስመለክታችሁ ይሆናል። እስከ መጨረሻው አብራችሁን ቆዩም። ከአቅም በላይ በሆነ ምክንያት ከመስከረም ወር ደሞዙ ጋር አብሮ ባይከፈል እንኳን የመስከረም ወሯ ጭማሪ መጠን ጥቅምት ወር ውስጥ ይከፈላል ሲሉ ዶክተር መኩሪያ ኃይሌ ተናገሩም። ከሁሉም የሚመለከታቸው አካላት ጋር መግባባት ላይ የተደረሰው ከመስከረም አንድ ቀን 2018 ዓ ም ጀምሮ የተስተካከለው ጭማሪ በመስከረም ወር መጨረሻ ከሚከፈለው የመስከረም ወር ደሞዝ ጋር እንዲከፈል መንግስት አቅጣጫ ሰጥቷል ብለዋል። ከአቅም በላይ በሆነ ምክንያት ከመስከረም ወር ደሞዙ ጋር አብሮ ባይከፈል እንኳን የመስከረም ወሯ ጭማሪ መጠን በጥቅምት ወር ውስጥ ይከፈላል ብለዋል። ማንኛውም አይነት ተቀናናሽ ባለመብቱ በማመልከቻ ፈርሞ ካልፈቀደ በስተቀር ከወራዊ ደሞዙ ላይ መቀነስ የተከለከለ መሆኑን በመንግስት ሰራተኞች አዋጅ ቁጥር 1353/2017 በግልጽ ተደንግጓል ሲሉ የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ተናግረዋል። የሲቪል ሰርቪስ ኮሚሽን የቀን ውሎ አበል ክፍያ መጠንን ይፋ አደረገም። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ በማኅበራዊ ትስስር ገጻቸው የተጣራ የደሞዝ ክፍያ እና የቀን ውሎ አበል ክፍያ ማስፈጸሚያ መምሪያ ለክልል ለከተማ አስተዳደሮች ስልጠና ተሰጥቷል ሲሉ ገልጸዋል። ኮሚሽነሩ የተስተካከለው አዲስ የአበል ክፍያ እንደ ክልሎች እንደሚለያይም ተናግረዋል። የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይለ ለሁሉም ክልሎችና ለሁለቱ ከተማ መስተዳድሮች የሲቪል ሰርቪስ ቢሮ ኃላፊዎችና ለሚመለከታቸው አካላት በአዲሱ የመንግስት ሰራተኞች የደሞዝ ጭማሪና የአበል ክፍያን በሚመለከት መመሪያ አስተላልፈዋል። በሰጡት መመሪያ መሰረትም ከመስከረም ወር ጀምሮ አዲሱ የመንግስት ሰራተኞች የደሞዝ ጭማሪ ተግባራዊ እንደሚሆን አሳውቀዋል። ኮሚሽነሩ የደሞዝና የአበል ማስተካከያ የተደረገው መንግሥት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ትልቅ ዋጋ ተከፍሎ ነው ብለዋል። ይህም በጠቅላይ ሚኒስትር ዶክተር አብይ አህመድ የተወሰደ ትልቅ እርምጃ ነው ሲሉ ገልጸዋል። ኮሚሽነሩ ደሞዙ ከመስከረም 1 ቀን 2018 ዓ.ም ጀምሮ ይከፈላል። ክልሎች ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁማችሁ ለሰራተኛው በዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባችሁ ሲሉ ማሳሰቢያ ሰጥተዋል። በሌላ በኩል የትምህርት ማሻሻያ ያቀረቡ እና የሶስት እርከን ጭማሪ እንዲያገኙ የተደረጉ መምህራን የደሞዝ ማሻሻያ እንዲደረግላቸው ተፈቀደም። የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ በትምህርት ማሻሻያ የትዩ ሽግግር ጥያቄ ያቀረቡ መምህራን በሚመለከት መመሪያ አስተላልፈዋል። ሚዲያችን የተመለከተው ደብዳቤ በአገር አቀፍ ደረጃ ከነበሩ የስራ ምዘና ስርዓት ወደ ነጥብ የሥራ ምዘና በተደረገው የመምህራን ሽግግር መሰረት ከሐምሌ አንድ ቀን 2011 ጀምሮ የከፍተኛ መምህር ሁለትና ሦስት ደረጃ በመታጠፉ ምክንያት የሶስት እርከን ጭማሪ እንዲያገኙ የተደረጉት መምህራን የትምህርት ማሻሻያ ሲያቀርቡ በትዩ ወደሚቀጥለው ሳይክል ውስጥ ቢገቡም ምንም የደሞዝ ማስተካከያ ለመደረጉ ቅሬታ ማስነሳቱን ይገልጻል። ቅሬታው የተነሳው የስራ ክብደት ምዘና ስራ ላይ ከመዋሉ ቀደም ብሎ የመምህራን ደረጃ እድገት መስላል ዘጠኝ እንደነበረ እና ከስራ ክብደት ምዘና በኋላ ግን ለመምህራን ተጠቃሚነት ሲባል ደረጃው ሰባት ከመሆኑ ጋር ተያይዘው የትምህርት ማሻሻያና ትዩ የደረጃ እድገት ችግር በመምህራን ላይ በመፈጠሩ ነው። ይህንንም ቅሬታ በማንሳት በኢትዮጵያ መምህራን ማህበር በኩል ለቀረበው የማብራሪያ ጥያቄ የፌዴራል ሲቪል ሰርቪስ ኮሚሽን ናሴ 30 ቀን 2017 ዓ ም ትምህርታቸውን ላሻሻሉ መምህራን የትይዩ ሽግግር አሰራርን በተመለከተ ያስተላለፈውን ሰርኩላር ለክልልና የከተማ አስተዳደሮችም እንዲደርሳቸው መደረጉን ደብዳቤው ያትታል። በተላለፈው ውሳኔ መሰረት እንደ አዲስ አበባ ከተማ አስተዳደር ይህ ሰርኩላር የሚመለከታቸው መምህራን በሙሉ፣ አንደኛ ይህ ሰርኩላር የሚመለከታቸው መምህራን በአገር አቀፍ ስራ ምዘናና ደረጃ አወሳሰን መሰረት ከሐምሌ 1 ቀን 2011 ዓመተ ምህረት ጀምሮ በተደረገው ሽግግር ከጥር 2012 እስከ ጥር 2014 እስከ 17 ድረስ ቀጥታ ወደ ከፍተኛ መምህር ሁለትና ሶስት ደረጃ ለማደግ በሂደት ላይ እያሉ ሁለት ደረጃው የታጠፈባቸውና ወደ ጎን ሶስት እርከን ክፍያ ለተፈጸመላቸውና ከዚህ ጥቅም በኋላ የትምህርት ማሻሻያ ላቀረቡት መምህራን ብቻ ይሆናል። ሁለተኛ ከሐምሌ 1 ቀን 2011 ዓ.ም ጀምሮ በተደረገው ሽግግር ከጥር 2012 እስከ ጥር 2014 ድረስ የሶስት እርከን ጭማሪ ያገኙ መምህራን በሁለተኛ ዲግሪ ትምህርታቸውን አሻሽለው ከ ከዘጠነኛ እስከ 12ተኛ ክፍል በሁለተኛ ደረጃ ትምህርት ቤት ከተመደቡ በደረጃ 17 ከፍተኛ መሪ ላይ በመሆን ከመነሻው ወደ ጎን የሶስት እርከን ክፍያ ከ15340 ብር ሳይበልጥ ከመስከረም 1 ቀን 2018 ዓ ም ጀምሮ እንዲፈጸምላቸው እንዲደረግ። ሶስተኛ፣ ከሐምሌ 1 ቀን 2011 ዓመተ ምሕረት ጀምሮ በተደረገው ሽግግር ከጠር 2012 እስከ ጠር 2014 ድረስ የሶስት እርከን ጭማሪ ያገኙ መምህራን ከዲፕሎማ ወደ መጀመሪያ ዲግሪ ትምህርት በማሻሻል የደረጃ ለውጥ ያመጡት የከፍተኛ መሪ መምህራን ወደ ደረጃ 16 በትዩ ስለሚሻገሩ በመጀመሪያ ደረጃ ከአንደኛ እስከ ስምንተኛ ክፍል ተመድበው ሲሰሩ ከመነሻው ወደ ጎን የሶስት እርከን ጭማሪ ሳያልፍ ከመስከረም አንድ ቀን 2018 ዓመተ ምህረት ጀምሮ 13998 ብር እንዲፈቀድላቸው ተወስኗል። ከላይ የተዘረዘሩትን የመምህራን የትምህርት ማሻሻያ ደሞዝ በአዲስ አበባ ከተማ አስተዳደር የመንግስት ሰራተኞች የስራ መደቦች ምዘና ደረጃዎች የምድባና የደሞዝ ስኬል መሰረት እንዲፈጸም የተወሰነ ስለመሆኑ ቢሮ ገልጿል። የአዲስ አበባ ከተማ አስተዳደር ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ውሳኔው ለሚመለከታቸው መምህራን ብቻ በጥንቃቄ እየተረጋገጠ እንዲፈጸም ያሳሰበ ሲሆን ከተጠቀሰው ውጪ ለማይመለከታቸው ጥቅም መስጠት ተጠያቂነት እንደሚያስከትል መገለጹን ሚዲያችን ከደብዳቤ ላይ ተመልክቷል። ደሞዝ ጭማሪውን በተመለከተ የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ሲናገሩ መስከረም መጨረሻ ላይ ሁሉም የመንግስት መስሪያ ቤት የደሞዝ ጭማሪውን መክፈል እንዳለበት መመሪያ መተላለፉን ተናግረዋል። በተለያዩ ምክንያቶች መስከረም መጨረሻ ላይ ደሞዝ ጭማሪውን ያልከፈሉ መስሪያ ቤቶች ከጥቅምት ጀምረው ከኋላ ቀሪ ጋር አብሮ እንዲከፍሉ የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር ሞኩሪያ ኃይለ ጨምረው ተናግረዋል። ይህም የደሞዝ ጭማሪው ከመስከረም የሚሻገረው ምናልባት በተለይም በክልሎች ሊሆን እንደሚችልም ዶክተር ሞኩሪያ ኃይለ ጨምረው ተናግረዋል።